ለሊት በጣም አደገኛ ራዕይ ያየውን ያደርጉት እግዚአብሔር አምላክ ድጋሚ በዓለም ላይ ሊመጣ ያሉትን ጥፋቶች የሰማይ አምላክ እግዚአብሔር ሰማያትን ከፍቶ እግዚአብሔር ምስጢራትን እየገለጠ ነው። ከምንም በላይ ደግሞ የሰማይ አምላክ እግዚአብሔር እንድንመለስ፣ ንስሐ እንድንገባ፣ ፊቱን እንድንፈልግ ከምን ጊዜውም በላይ አደገኛው የመናፍስቱ ዓለም ወጥመድ ውስጥ የገባንበት ዘመን እንደሆነ የልውል እግዚአብሔር መንፈስ እያወራ ነበረ። እንዴት አርጌ ነው እኔን ተወደደች ባለቤቴንና ፋሪሰንና አርኤልን ማድ ነው እያልኩኝ፣ ለሌቱም ሙሉ አልተኛውም፣ እግዚአብሔር ፊት ሳለቀስ ነበረ። ምክንያቱም ራሴን ሳድን ነው ሌላውን ማድ ነው የምችለው፣ እኔ ሳመልጥ ነው ሌላው ማስመለጥ የምችለው። የመጨረሻው መጨረሻ መለከት ሊነፋ በደጅ ያለበት ሰዓት ነው። ቅራቅምቦ የዓለምን ነገር የምናሳድድበት ታይምለን በአፍንጫችን ሊወጣ ይችላል። የትኛውም ነገር ከነፍስ አይበልጥም። የትኛውም ነገር፣ ዝና፣ ክብር፣ ባለጠግነት የምንሰበስበው ምድራዊ ኮተት ከነፍስ አይበልጥም። ነፍሳችንን ሰይጣን ሊነጥቅ በደጅን ያለው ሳንወድ በግድ የአውሬው ሲስተም ውስጥ የምንገባበት አደገኛ ጥቁር መረብ በዓለም ላይ ተዘብቶ ያለበት ታይም ነው። ዌይካፕ ዌይካፕ! እግዚአብሔር ስለ ኢየሩሳሌም እግዚአብሔር አምላክ በዓለም ስለሚመጣ አደገኛ መቅሰፍት እግዚአብሔር እያወራ የነበረ አይቻለሁ። ስፔሲፊክ ከእነ ታይሙ ከእነ ምኑ ተመልክቻ አይቻለሁ። ካልኳችሁ ደግሞ አይቻለሁ። አይቻለሁ ካልኳችሁ አይቻለሁ። የሰማይ አምላክ እግዚአብሔር ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ዘጠኝ ነበር ሰጥቶ የቀሰቀሰኝ ከንቅልፌ ራእዩን አሳይቶ ከንቅልፌ ያነቃኝ ማለት ነው። ወየው ልሽ ኢየሩሳሌም፣ የምትቦጫጭቂበት ሰዓት ደርሷል። ፊሴን ሴኪሪቲ ኖ ሰላምና ደህንነት ነው ሲሉ ለአንድ ጊዜ እርጉዝ ምጥን ድንገት እንደሚይዛት የምድር ጣር መጀመሪያ ይቀጠላል። መለከት የሚነፋበት ታይምና ይደርሳቸዋል። ወየው ልሽ ኢየሩሳሌም፣ ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ዘጠኝ አንቺ ላይ የሚፈጸምበት ዓመት ገብቷል። ወየው ልሽ አንቺ ጊዳን ምድር ወየው ልሽ ቅጥሮችሽ የሚፈርሱበት፣ ዙሪያሽን በአራቱ ማዕዘን ከበው አንቺን የሚወጉበት፣ ስጋሽን የሚቦጫጭቁበት፣ አንቺን የሚያስጨንቁበት ዓመት መጥቷል። ወየው ልሽ አንቺ ኪዳን ምድር ወየው ልሽ ኢየሩሳሌም በእግዚአብሔር ስም የሚመጣ እርሱ የተባረከ ነው። እስክቲ ድረስ ለዘላለም ከቶ እኔ ላታይኝም ያለው ያ ትንቢት የሚፈጸምበት ታይም ደርሰዋል። የሰማይ አምላክ እግዚአብሔር ትንቢት ኢሳያስ ምዕራፍ ዘጠኝ ቁጥር ዘጠኝን ሰጥቶ ነበር ክንቅልፍ ያነቃኝ። ሩሲያ ድጋሚ ለሌላ የመሬት መንቀጥቀጥ ተዘጋጅ። በዓለም ላይ ተሰምቶ የማይታወቅ ጆሮንጭው የሚያደርግ አደገኛ የመሬት መንቀጥቀጥ በፊታችን ባሉ ሁለት ወር ሶስት ወር ባልሞላ ጊዜ ውስጥ በሩሲያ ምድር ሀፕን ያደርጋል። ትልቅ ዓለማችን ላይ ተጽዕኖ ፈጣሪ የሚባል መሪ ጋንሻት ይደረጋል፣ በጥይት ይገደላል። ኢንዶኔዥያ ወየውልሽ፣ አደገኛ ሱናሚ ሲከድና ተመልክቻለሁ። ኢንዶኔዥያ ስለ ኤዥያ ምድር ጸልያለሁ። ኢንዶኔዥያ ኢንዶኔዥያ ጊዳላባኪ ባጊዳ ባጊዳ ባጊዳ ላሲዳ ታናያኑና ሲያኖባ ባርካሊቫ አዲባሃሎ ሲዳሃዲያኖ ኢንዶኔዥያ ከፍተኛ የመሬት መንቀጥቀጥ፣ የመሬት መሰንጠቅ፣ የመሬት መንሸራተት፣ የተራራ ክምር መናድ፣ አደገኛ ሱናሜ ኢንዶኖዥያ ሪከር ዳርጉቴን ቪዲዮ። የማውራው እኔ የመለኮትን ድምፅ የምሰማ ነብይ ጆሲ ነኝ። እግዚአብሔርን ድምፅ ሳልጨምርና ሳልቀነስ እናገራለሁ። እግዚአብሔር እንደዚህ በላለኝ፣ ሕዝቤ ወደ ልፍኝ ግባ፣ ፊቴን ፈልግ፣ በህይወት ትኖራለህ። ንስሐ ግባ። ዘመን ላቂ የአውሬው መንግስት እራሱ ማኒፌስት የሚያደርግበት ታይም ላይ ነው ያለው። ሕዝቤ ተመለስ ይላል የሰራዊቱ ጌታ እግዚአብሔር። በእምባ እንቅልፍ አልተኛውም አይኔ ሊዮት ለሊቱ ሙሉ ከአብይ ጊጋ ሳለቀስ ነበረ። ድምፄ ልካ አይደለም። እንዴት አርጌ ነው ይህን ከተማ ለብኬ መውጣው? እንዴት አርጌ ነው እዚህ ያለኝን ጥቂት ነገር ብሸጬ? እንዴት አርጌ ነው ወደ ገጠር መገባው? እንዴት አርጌ ነው ይሞት ኤሪያ መገባው? ከዚህ ማህበራዊ ሚዲያ ራሴ እንዴት ነው የማገለው? እያሉ ከእሱ አገር እያወራ ነበር። ለሊቱ ሙሉ እንቅልፍ የሚባል አልተኛ ስንጫው ነበር። በሰራዊቱ ጌታ በእግዚአብሔር ፊት ኢንዶኔዥያ፣ አደገኛ እሱን አሜ፣ በቻይና ተሰምተው የማይታወቅ የመሬት መንቀጥቀጥ በአሜሪካ ድጋሚ ማንም ሊያጠፋው የማይችል ለረጅም ቀናት የሚቆይ አደገኛ የእሳት ቃጠሎ በአሜሪካ ምድር ሌላ ፕሌን ክራሽ፣ በአለም ላይ ሌላ ተጨማሪ ሶስት ፕሌን ክራሽ፣ በአጠቃላይ አራት ፕሌን ክራሽ ሲያረግ ተመልክቻል። ነው አምላክ እግዚአብሔር ይናገረኝ ነበር ሌሊቱን ሙሉ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 9 ፖስት አርብት እናንተ እግዚአብሔር አምላክ ይህንን አሳይቶ ነው ያነቃኝ። ተመርክክ ይህን ራእይ በፊት የገለጠ ኢየሩሳሌም፣ በፊትሽ ሊመጣ ካለው ከምጡ ሰዓት፣ ከመከራው ሰዓት፣ ጠላቶችሽ በአራቱ ማዕዘን አንቺን ከበው የሚቦጫጭቁበት ሰዓት ደርሷል። እናንተ ግን የአብርሃም ቤተሰብ እያለ አጎታችን ትራምፕ ፒስ ኤንድ ሴኩሪቲ እያለ እያፈራረመ ነው የሚገኘው። ቡድሃ የለ ካቶሊክ የለ ኦርቶዶክስ የለ ፕሮቴስታንት የለ ሙስሊም የለ፣ በአንድ የሃይማኖት ጥላውስ እያስገባ ነው። እየነገርኳችሁ ነው። ብዙ ዘመን በእንባ በጮት ነገር አሁን ከእንቅልፋችሁ የምትነሱበት ሰዓት ደርሰዋል። ራእይ ምዕራፍ 13 15ና ራእይ ምዕራፍ 14 የሚፈጸምበት ወይ እምቢ ብለህ ጨክነህ የዘላለምን ሕይወት የምትወርስበት አለበለዚያ ለአውሬው ቁጥር ግንባርህን አሊያም ቀኝ እጅን የምትሰጥበት ታይም ደርሰዋል። እግር ያሉ የሰባት ዓመቱን ትንቢት ከሰማኝ ይህንን የሰማውን ትንቢት ገንዘብ ታደርግና አንተ አምልጠ ዘሮችን ታስመልጣል። ካልሰማኝ ሲኦል ይበላሃል፣ ሲኦል ይበላሃል። ለዘላለም ቶሎ ወደማይጠፋበት ወደ እሳት ባህር ንገባበት የአውሬው መንፈስ የ666 ስፒሪት የሉሲፈር ኪንግ ኪንግደም በምድሪቱ ላይ ጥቁር መረብ ከዓለም ጫፍ እስከ ጫፍ ምድራችንን ኢትዮጵያ ጨምሮ ሲጥል ተመልክቻለሁ በራእይ። እንዴት ነው የማመልጠው? እንዴት ነው የማመልጠው? ሆስፒታል ትገባ አላትታከምም። ጋስ ስቴሽን ሄዳ ትቀዳ። ሱፐርማርኬት ሱፐር ገብተ ሾፕ ማድረግ አትችልም። ልጆች የታመው የጤና ህክምና ማግኘት አይችሉም። እጅ ላይ ያለው እያንዳንዱ ወረቀት ወረቀት መናተራ መግዛት መለወጥ መሸጥ ምንም ማድረግ የማይችል የሚሆንበት ታይም ከፊትህ በኢትዮጵያ ካለ አንድ አቆጣጠር አራት ዓመት ነው ያለ። እኔ ነቢይ ስለሆንኩ ነግሬሃለው። በዓለማችን ላይ አራት ዓመት ነው ያለ፣ በኢትዮጵያ አምስት ዓመት ነው ያለ። አራት ዓመት አምስት ዓመት ነው ያለ። አንድ ዓመት ኦሬዲ እየተገባደደ ስለሆነ ምን ያህል ተዘጋጅተሃል? ዛሬም ለካልሰት ትሮጣለህ፣ ዛሬም የዚህ ዓለም ሲስተም ያስጨንቅሃል። አንም ሰው ካለ ፈቃደኛ ቅርብ ጊዜ ትንሽ ጠብቁኝ። እያንዳንዱን ከአንድ ሚሊዮን በላይ ተከታይ ያለኝን ማህበራዊ ሚዲያ መውሰድ ይችላል። በሽያጭ እያልኳለ፣ በነጻ ሰጥሃለሁ። ልብስን ለማዳን የምትወጡበት ሰዓት እንጂ የዚህን ዓለም ቅራቅንቦ የምሰበሰበበት ጊዜ አይደለም። ከዚህ በፊት አንድ ትንቢ ነገር ያቸዋለሁ የሀያና የሰላ0 ዓመት እቅድና ፕላኖቻቸውን ሰልሉ ይላል የሰራዊቱ ጌታ እግዚአብሔር፣ ብዬ ነገር ሰላሳ 0 ዓመት ላይ ያለው ህንፃ እየገነባ ነው በመደኛ ትኖርበትም? ባለ ነገር ሁሉ ላይ አንተ ለዋላዊ መሆን አትችልም። አንድ ዓለም፣ አንድ ሃይማኖት፣ አንድ መንግስት ከፊት እየመጣ ነው ያለው። ሁሉ ነገር በኤአይ ቁጥጥር ውስጥ ይገባል። እያንዳንዱ ያንተ ፍሪ ዊል ከእግዚአብሔር የተቀበልከው ነጻ ፈቃድ ሁሉ በዚህ ቴክኖሎጂ ቁጥጥር ውስጥ ይወድቃል። የምትለው ይህ ዲጂታል አይዲ ኤአይ አርቲፊሻል ኢንቴለጀንስ፣ እያንዳንዱ ነገር መግባትን መውጣትን፣ እያንዳንዱ ነገር ማነፖሎ ያደርጉታል። እያንዳንዱ ነገር በእነሱ ግዛት ውስጥ ይወድቃል። ወደድ ከም ጠላ ያለቤት መሸጥ መለወጥ አትችልም። መኪናን መሸጥ መለወጥ አትችልም። እያንዳንዱ የባንክ አካውንትን ካንትሮል ያደርጉታል፣ መግባት መውጣትን ሄት ስፒች በሚባል እንዲህ አይነት እንደኔ አይነቱ አስተማሪ መከራ የመከራ ጽዋ የሚጠጣበት ዘመን ከፊት አለ። እንደኔ አይነቱ ትውልድን የሚያነቃ እንደኔ አይነቱ የመናፍስቱን ዓለም ገልጦ ትውልድን የሚያነቃ በእግዚአብሔር ቃል የሚያስታጥቅ ሰው እያንዳንዱ ማህበራዊ ሚዲያ ይነጠቃል። የባንክ አካውንቱ ብሎክ ይደረጋል። ከምንም አይነት ማህበራዊ ኢንቲሜሲ ውጭ ከጨዋታ ውጭ ይደረጋል። የመከራ ውሃ የመከራ እንጀራ ይመገቡታል። እንደ አይነቱ ምስኪን ድሃ መሄጃ መደበቂያ የሌለውን ሰው ማለት ነው። ዛሬ የስንፍና ቃል የምትናገሩ ሰዎች ጊዜው ሲደርስ ያ ብላቴና እንዲህ ብሎ ነበር ትላላችሁ። አሁን ማሾፍ ትችላለህ። አሁን መሳደብ ትችላለህ። የሚነቃ እግዚአብሔር የሚናገረውን ድምፅ ገንዘቡ የሚያደርግ የትኛውም ሰው ያመልጣል። የምትሳደቡ ሰዎች፣ የምታሾፉ ሰዎች እመኑኝ፣ ቶሎ ወደማይጠፋ ወደ እሳት ባህር ትገባላችሁ። እመኑኝ እንደ እግዚአብሔር ከምላሴ ጸጉር ትነቅላለህ። የሰይጣን መጫወቻ ትሆናለህ።

እጅግ በጣም በሚያሳዝን ሁኔታ በጣት የሚቆጥሩ ዓመታቶች ናቸው የቀሩት። እያንዳንዱ ቫይረስ እያንዳንዱ ኢቮላ እያንዳንዱ ሳርስ እያንዳንዱ ካንሰር እና ኤች አይ ቪ ቁጭ ብለው በሥነ ስርዓት ዲዛይን ተደርገው እንደሚሰራና ለዓለም እንደሚከፋፈል ነገር ያለው በዓለም ላይ የሚመጡ ዲዛስተሮች፣ በዓለም ላይ የሚመጡ እያንዳንዱ ጦርነቶች፣ ቀውሶች በእነሱ እንደሚሰሩ መገለቅ ነገር ያለው ገባና ዩቲብ ላይ ይህ ፕሮፌሰሮች ያቸው አስተዋይ ከሆኑ ከጠበብ መንፈሳላዊ ላይ የሚሰራ ከሆነ ዛሬ ንቃ። ወየውልሽ! ኢየሩሳሌም ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ዘጠኝን ፖስት አድርጉት፣ መጽሐፍ ቅዱስ እጃችሁ ላይ ያለ። ጠላቶችሽ በአራቱ ማዕዘን አንቺን ከበው የሚያስጨንቁበት ዓመት ገባ። ወየው በዛ ምድር ለሚኖሩ ክርስቲያን እህት ወንድሞቼ። ወየው ኢንዶኔዥያ፣ ከፍተኛ የመሬት መንቀጥቀጥ፣ የመሬት መሰንጠቅ፣ የተራራ ናዳ፣ በኢንዶኔዥያ ለቅሶ ዋይታ ይሆናል። በዛ ምድር ምድሪቱን የሚመራ መሪ በከፍተኛ የመኪና አደጋ መኪና ክራሽ አድርጎ በመኪና አደጋ ነፍሱ ስትወጣ ይቻለሁ። ዓለም ላይ አሉ የሚባሉ ሴሌብሬቲዎች አሮጌውን ዓመት ሸኝተን አዲሱን ዓመት የነጮቹን እንደተቀበልን በዓለም ላይ ባድኒውስ እንሰማለን። ስሙኝ በደንብ ሴሌብሬቲ የምናቃቸው ቆመን የምናጨበጭብላቸው ዩቲዩበሮች ልክ እንደ አይሾ ስፒድ አይነት ማለት ነው፣ ከፍተኛ ተጽዕኖ ፈጣሪ ፊልም አክተሮች፣ ሞዴሎች፣ ዘፋኞች በመናፍስቱ ዓለም ነፍሳቸውን ለመናፍስቱ ዓለም አሳልፈው የሰጡ ከመናፍስቱ ዓለም ጋር ኪዳን የገቡ የእነሱን ሞት ዓመቱ እንደገባ የእነሱ ሞት በመስማት እንጀምራለን። በዓለም ላይ አደገኛ ሱናሚ የሚቀሰቀስበት የመሬት መንቀጥቀጥ፣ የሳት ቃጠለው በአውሮፓ በተለይ ስዊድን ምድር ላይ አደገኛ የሉሲፈር ዙፋን የተቀመጠባት ከአሜሪካ ሲቀጥል ሁለተኛዋ የአውሮፓ የርኩሰት መዲና ስዊድን ናት። የሉሲፈር ኪንግደም አክሴፕት የምታደርግ ሶስተኛዋ እንግሊዝ ምድር ናት። እንግሊዝ ለንደን በለንደን ምድር ሰማይ ሲጨልም ተመልክቻለሁ። በዛ ልቅሶ እና ዋይታ ይሆናል። ለንደን እንግሊዝ ሀገር ያላችሁ እህት ወንድሞቼ፣ በአውሬው ሲስተም ውስጥ እየገባችሁ ያላችሁ ነፍሳችሁን አድኑ። አምልጥ፣ ሽሽ። ሎጥ ጋ እነዚህ ሁለት መላእክቶች ሲመጡ እግዚአብሔር የዚች ከተማ ጽዋ በፊቴ ሞልቷልና ከተማይቱን ላጠፋ እግዚአብሔር አምላክ ተነስቻለሁ ሲል ሎጥን እነዚ መላእክቶች አሉት ወደዚህ ተራራ ሰው ወደማይኖርበት ወደ ምድረ በዳ ወደዚህ ተራራ ሽሽና አምልጥ፣ ይቺን ከተማ እግዚአብሔር በእሳት ንፍርድ ሊያጠፋት መጥቷልና አሉ ሎጥን፣ አስቸኩሉት ይላል። ይውላችሁ ከአብርሃም ጋር ሎጥ ሲለይ ሎጥ የገባባት ሶዶምና ጎሞራ የተባለችው ከተማ በዮርዳኖስ የወንዝም ዳርቻ የተገነባች ለኑሮ እጅግ በጣም ምቹ የሆነች ግሪን የሆነች በፍሩት የተሞላ ለኑሮ ምቹ የሆነ እጅግ በጣም ዘመናዊ በዛ ዘመን ዘመናዊ በጣም ሁሉ ፋሲሊቲ በጠቅላላ የተሟላላት ከተማ ናት። ነገር ግን በሰው እይታ የምታማልን ለኑሮ የምታጓጓ ሰው ሁሉ ሮጦ የሚገባባት በእግዚአብሔር መንፈሳዊ መነጽር ስትታይ እርኩሰትና አመጽ ገብረሰዶም የሞላባት ጽዋ፣ በእግዚአብሔር ፊት የሞላ እግዚአብሔር ከሰማይ የሰማይን መስኮት ከብተው በእሳት ንፍርድ ሊያጠፋ ሽርፍራፊ ሰከንድ የቀረባት ከተማ። ኪዳን ያለው ሰው እዛ ከተማ ገባ፣ እርኩሰት መንደር፣ እርኩሰትና አመጽ ያለበት ከተማ ገባ መላእክቶች አስቸኩለው ነው ይላል ላችሁ። ፈጥናችሁ ከአንዳንድ ከተማ የማትወጡ ከሆነ በዛ ከተማ በሚመጣ መቅሰፍት አብራችሁ ከመጥፋት የሚታደጋችሁ አንዳች ነገር የለም። እንደ ነብይ እየነገርኳችሁ በምድራችን በኢትዮጵያ እያንዳንዱ የነገርኳቸው ፕሮፌሲ አካል እንደለበሰ እንዳትረሱ። ከዚህ በፊት በዓለም ላይ ያወራችሁ ፕሮፌሲ ሁሉ እንደተፈጸመ እንዳትረሱ። ከዚህ በፊት የሰማችሁ ትንቢት ሁሉ እንደተፈጸመ፣ ዛሬም የምነግራችሁ ይህ ትንቢት በምድራችን በዓለም ሁሉ ላይ ይፈጸማል ይፈጸማል። በሩሲያ በቻይና ዓለም የሰባት ዓመቱን ትንቢት ግቡና ተመልኩት። ለሶስተኛው የዓለም ጦርነት ዝግጅት ጨርሳለች። አሁን ፊሽካ ይነፋል አለኝ ጌታ። ፊሽካ በደንብ ነው የሚነፋው፣ ዲፖፕሌሽን ላይ ስለሚሰሩ ነው አለኝ ጌታ። የዓለምን የህዝብ ቁጥር መቀነስ ነው ፕላናቸው አለኝ ጌታ። አንድ የዓለም መንግስት፣ አንድ የዓለም ስርዓት፣ የእኔ ተቃዋሚው መንፈስ በዓለም ላይ ራሱ ማኒፌስት የሚያደርግበት ታይም ነው። ህዝቡን አንቃለኝ እግዚአብሔር ጭዋለኝ። የሚሰማ ነፍሱን ያድናል ዘሩን ወገኑን ይታደጋል አለኝ። የማይሰማ ይህንን ቃል ከራሱ ላይ የሚጥል የሚሳለቅ ትውልድ ሁሉ ትኖ የማይጠፋው ወደ እሳት ባህር ይገባል አለኝ የሰማይ አምላክ እግዚአብሔር። እመኑ። እግር ኳስ ተጫዋቾችን ዓለምን አንገት አስግጎ የሚሰማቸው የሚጨበጭብላቸውን በሞት የምናጣበት ዩቱበሮች ፌመስ የሚባሉ በመኪና አደጋ የምናጣበት፣ አንዳንዱ ፖይዝን ሆነው የሚሞቱበት፣ ትላልቅ የዓለማችን መሪዎች በልብ አታክ ተመትተው የሚሞቱበት ሌሊቱን ሙሉ ያየሁት ልሄድ ነው

የኔ ተቃዋሚ መንፈስ በዓለም ላይ ራሱን የሚገልጥበት ጊዜው አሁን መጣልኝ። የሰማይ አምላክ እግዚአብሔር ልጄ የሰባት ዓመቱን ትንቢት አራትና ሶስት የነገርኩን ታስታውሳለህ አለኝ። አዎ አልኩት። እግዚአብሔር ሰማያትን ከፍቼ መላእክቴን በፊት አቁሜ ስነግርህ ትዝ ይልሃል አለኝ። አዎ አልኩት። የሰማይ አምላክ እሱን በፊታቸው ደግመህ ንገራቸው አለኝ። የሚሰማ ሰው ቢኖር ማምለጥና መዳን መትረፍ ይሆንለታል። እግዚአብሔር አምላክ ይህን ተናገረኝ። በሩሲያ በአሜሪካ፣ ሌላ የእሳት ቃጠሎ በሩሲያ ተሰምቶ የማይታወቅ የመሬት መንቀጥቀጥ፣ አሁን ለሶስተኛው የዓለም ጦርነት እግዚአብሔር ምድር ትዘጋጃለኝ። ኢንዶኔዥያ ላይ መሪዋ ኢንዶኔዥያን የሚገዛ መሪ ንጉሷ ማለት ነው በመኪና አደጋ ነፍሱ ሲሞት አየሁ፣ ነፍሱ ስትወሰድ አየሁ። ቢኮዝ እግዚአብሔር አምላክ በኢንዶኔዥያ አምልኮት ሰይጣን አለ አለ። ክብሬን በጣዖት ቀይረዋል አለ። ዝም ብሎ አደባባይ ወጥተው የኔን ስም ይጠራሉ፣ በልባቸው ግን ሰይጣን ያመልካሉ አለ። እርኩሰትና አመጽ የገብረ ሰዶም መንፈስ በምድራቸው ሞልቶ አለ። ያችን ምድር እጅ በጅ እግዚአብሔር እቀጣለሁ አለ። ከፍተኛ የመሬት መንቀጥቀጥ፣ የተራራ ናዳ፣ ሱናሚ በዛች ምድር ይመጣል አለ የሰማይ አምላክ። አራት፣ በአጠቃላይ አራት ፕሌኖች ይወድቃሉ አለኝ። ከፍተኛ የባቡር አደጋ ይሆናል አለኝ። በአለም ላይ ሌላ ቫይረስ ይለቀቃል። ምድር ለሦስተኛው የዓለም ጦርነት ዘጋጅ አለ መንፈስ ቅዱስ ጌታ እግዚአብሔር። ትንቢት ነው የተናገሩት። ሪከርድ አድርጉትና በምትችሉት ሁሉ አቅም ለምታውቋቸው ወገኖቻችሁ ሁሉ ቪዲዮን አድርሶላቸው። ከፍተኛ ክራይሲስ፣ ከፍተኛ ቀውስ፣ ከፍተኛ ዲዛስተር፣ ከፍተኛ ነውጥ 26 ሲገባ ታያላችሁ። የዛሬ አምስት ዓመት ወደኋላ ሄዱ። እንደ ቱባክር የሚቃጠል ከሌላ ዩኒቨርስ ላይ መጥቶ በትልቅ ባህር ላይ ሲወድቃ ያለው ሱናሚ ሲነሳ እመለከታለሁ፣ ምድር በኋላ ስትሸፈና ያለው ብዬ ነግሬያቸዋለሁ። ሰዓቱ እየደረሰ ነው። ሰባት ዓመት ፕሮፌሲ ለሁለት ከፍላችሁ ሶስቱን ዓመት ጨርሰን አራተኛው ዓመት ውስጥ ገብተን አራተኛው ዓመት እየተገባደደ ነው። ሶስት ዓመት ነው የቀራችሁ። የመጨረሻው የተባረቀው ተስፋችን ሊመጣ ነው፣ በደጅ ነው። ጊደሮቹም ተዘጋጅተዋል። መቅደሱን በስውር እየተሰራ ነው። አላስካ እንቅፋት የሆነውን ቦታ ያስይዙታል። እነግራቸዋለሁ። ፕሮፌሲ ሁሉም ሆኒዶር ብሎ የካቶሊኩ ጳጳስ ሳን ፍራንሲስኮ በሮችን ሲከፍት ወጥቼ አንድ ነገር ተናግሬያለሁ። በሩ ኢየሱስ እንጂ ሌላ ከዚህ በር ውጭ የምናውቀው ሌላ በር የለም። ወገኔ ንቃ ብዬ እነግርሃለሁ ሌላ በር የለም። በሩ አንድ ነው እርሱም ክርስቶስ ኢየሱስ ነው። በዮሐንስ ወንጌል ምዕራፍ 10 ላይ እኔ እውነተኛ የበጋዎች በር ነኝ፣ በእኔ የሚገባ ይገባል፣ ይወጣል፣ መሰማሪያ ያገኛል። ከዚህ በር ውጪ ሌላ በር የለም ብዬ ነግሬያችሁ የሰማይ አምላክ እግዚአብሔር እንዲህ ብሎ ይናገረኛል። ሳር ከምድር እንደሚነቀል የካቶሊኩ ሊቀ ጳጳስ ሳንፍራንሲስኮ ከምድር ላይ ይነቅለዋለሁ። አፍ ለአፍ ከሉሲፈር ጋር የሚያወራ ለመናፍስቱ ዓለም መንግስት ነፍሱን በመሀላ የሸጠ ግብረሰዶሞችን በፕሮሞት የሚያደርግ ጦርነትን የሚያበረታታ እልቂትን በምድር ላይ የሚያመጣ አደገኛ የሉሲፈር ደቀ መዝሙር ነው ብዬ ነገርኳቸው። እግዚአብሔር እንዲለኛል አይሻገርም፣ እግዚአብሔር ከምድሪቱ ይነቅለዋል ብያችሁ። እግዚአብሔር ከአፌ ቃል ጋር የሚሰራ የሰራዊቱ ጌታ እግዚአብሔር ሰራተኛ ስለሆነ የአፌን ቃል አጽንቶ ሊቀጳጳሱ ከምድር ላይ ነቅሎታል። አሁንም እየነገርኳቸው ነው። ኒው ይር ሲገባ ሰውየው ሆኒ ዶር ብሎ በሮችን ሲከፍት ምን አልኳችሁ? አምስት ፕሌን በምድር ላይ ይወድቃል ተከታታይ ብያችሁ። ተከታታይ አምስት ፕሌኖች ይወድቀዋል። አምስት ፕሌን አሁንም ተዘጋጅ። ምድር ለዚህ ተዘጋጅ። ሌላ በአፍ በአፍንጫ ደም የሚያስተፋ ቫይረስ አይቻለሁ። የመናፈስቱ ዓለም በዓለም ሁሉ ላይ ጥቁር መረብ እግዚአብሔር ያሳየ እንደሳ ትውልዱ ሁሉ ሲመረቡ ሲገባ ሳይወድ በግዱ ተገዶ ሲገባ ነብሱ ለመናፈስቱ ዓለም ሲሰጥ፣ ቀይቹ ሲሰጥ፣ ግንባሩ ሲሰጥ፣ ለቅሶ ዋይታ፣ ህፃናት ሲያለቅሱ፣ ህፃናት ለመናፈስቱ መስዋዕት ሆነው ሲገበሩ እግዚአብሔር አምላክ አሳይቶኝ ሰቱ እየደረሰ እንዴት ነው አል እንዴት ነው? ምንድነው እንዴት ነው የምናበልጣው? ምናልባት ጥቂት ጊዜ ነው። በዚህ ማህበራዊ ሚዲያ የምታዩ ማህበራዊ ሚዲያ የሚባል ከእጅ የሚወጣበት ቴክኖሎጂ የሚባልማ ልጠቀምበት ከተማ የሚባል አዲስ አበባ የማልኖርበት ሪሞት ኤሪያ ገጠር ገብቼ የምኖርበት ታይም ሲዝኑ እየደረሰ ነው። ለዚህ ነው ቤተክርስቲያን በጣም ከበዛ ዓመት ከምናምን ነው የማገለግለው ስላችሁ የዓለምን ህዝብ እንዳነቃበት እንጂ ቤተክርስቲያን ከርሜ ሀስራትና በኩራት እየሰበሰብ ከርሴ ልሞላ እንዳይመስል። በአፍንጫዬ መውጣት ይችላል። የምኖረ ዚህ ምድር ላይ አንድ ጊዜ ነው የምኖርለት ዓላማ ገብቶኝ የምኖርለት ዓላማ ከነቃው አስራ አምስት ዓመት ሞልቶኛል።

ማኖር አትችሉም። የሚያኖረኝ የዘላለም አምላክ እግዚአብሔር ነው። የሚኖረውም የሚሞተውም ለዚህ ወንጌል ነው። የምፈራው አንድ ነገር የለም። ለገባኝ እውነት ወገቤን ታጠቄ አደባባይ መንቃት የሚገባውን ትውልድ አነቃለሁ። ሳነቃ የነቃ ሰው እሱ ነቅቶ በዙሪያ ያሉትን አንቅቶ እሱ ተርፎ ለብዙዎች የመትረፍ ምክንያት እንዲሆን እያባበለህ ቶሎ ወደማይጠፋው የእሳት ባህር ይገባ ነው እሱ ምህረት የለውም ምህረት የሌለው ሉሲፈር አንተ እግዚአብሔር ማረህን የዘላለም ህይወት የሰጠን ከቅዱሳን ጋር በብርሃን የርስቱ ተካፋይ ያደረገን በአብቀኝ ያስቀመጠን ሰው ከአባት ጋር አቆራርጦ አብሮ ከእሱ ጋር ወደ ሲኦል ይዞ ሊገባል ወይ ካፕ አንተ የምትተኛ ንቃ ከሙታንም ተነስ ክርስቶስ ኢየሱስ ያበራልሃል ይሁላችሁ የመናፍስቱን ዓለም መንግስት ጆይን ካረኮ በኋላ አንድ አደገኛ ኪዳን ከእሱ ጋር ስገባ እንደዚህ አለኝ ስጋ እርጅና ወደማያይበት ነፍስ ወደማትሞትበት ወደ እኔ መንግስት እንኳን በሰላም መጣህልኝ ደግመዋለሁ ስጋ እርጅና ስጋ ህመምን ነብሰ ወደማትሞትበት ወደ እኔ መንግስት ከኔጋ ላይ ስለአለ ምልት ኖ እንኳን በሰላም ወደ እኔ መንግስት መጣን ያለ ብዙ ነገስታትን፣ ብዙ ባለስልጣንን፣ ብዙ ፌመስ ሰዎችን፣ ብዙ ሴሌብሬቲዎችን፣ ብዙ ባለሀብቶችን፣ ብዙ የፖለቲካ ሰዎችን፣ ብዙ ተጽዕኖ ፈጣሪዎችን ደስም ስጋችሁ ወደማይታመምበት፣ ስጋችሁ ወደማያረጅበት፣ ነፍሳችሁ ወደማይሞትበት፣ ወደ እኔ ወደ ሉሲፈር ኪንግደም እንኳን በሰላም መጣችሁ ብሎ ነው ብዙዎችን ወደ ሲኦል እያስገባ ያለው። ወዳጅ ነግርሃለሁ። እውነት መንገድና ህይወት ኢየሱስ ብቻ ነው። ከዚህ ጌታ ውጭ መንገድም ህይወትም መድኃኒትም እረፍትም የለም የለም። እውነት መስሎኝ በሰዓቱ ስጋዬ የማይታመም ስጋዬ የማያረጅ ነፍሴ የማትሞት ከሆነ ለዘላለም ከእሱ ጋር የምኖር ከሆነ ምን እፈልጋለሁ ብዬ ነው ሉሲፈር ለማገልገል ፕሮሚስ የገባሁት የኤሊ ደም ጠጥቼ። ወዳጆች ንቁ። አንድ ትልቅ ሰው ስሙን መናገር ታይሙ ስላልሆነ ነው። ጋንሻት ደግሞ ዋለው ጋንሻት ጋንሻት ጋንሻት፣ አደገኛ ሐዘን ነው ያየሁት። ጋንሻት በጥይት በጥይት፣ ቦታው ልንገራቸው፣ ደረቱን ተመትቶ ደረቱን ተመትቶ ደረቱን ተመትቶ ደረቱን የዓለም የዜና አውታር ሲዘግባ ያለው፣ ቢቢሲ፣ ሲኤንኤን፣ አልጀዚራ ሲዘግባ ያለው ደረቱን ተመትቶ ለመናፈስቱ ዓለም ግን በሴራ መስዋዕት የሚሆን ነው፣ ግብር የሚሆን ነው። ይህንን ያየሁትን ጌታ አልደራደረበትም። ምንም ሁሌ እንደምታውቁት ነው። ጥይት መጠጣት ካለብኝ አሁን ከዚህ ወጥቼ እጠጣለሁ። የምፈራው ልቤ የሚያረድ የሚያንቀጠቀጠ ምንም አይነት እዚህ ምድር ላይ ለእኔ ብርቅ አይደለም። በእሳት ውስጥ አልፌያለሁ። በውትድርና ቤት ውስጥ አልፌያለሁ። በጦርነት ውስጥ አልፌያለሁ። ምንም ነገር ለእኔ ብርቅ አይደለም። ድብን ድብን የሚሄደው ክርስቶስ ጋር እንደሆነ አውቃለሁ። መቶ ፐርሰንት ሲኦል እንደማልገባ ቃል የተቀበልኩት የዘላለም ሕይወት ዋስትና የሚሰጥ የናዝሬቱ ኢየሱስን ስለሆነ በደንብ ስሙ። እችን፣ በአማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን የምናቁ አቁማት በጣም ከበዛ ሁለት ዓመት ነው። ሚኒማም አንድ ዓመት ነው። ከዛ በኋላ የኢትዮጵያ አብያተ ክርስቲያናት ካውንስል በክብር እንዳከብር ያክብር ቤተክርስቲያን የሰጠችኝን እንዳስተምርበት። ለዚህ ለአንዳንድ አስተዳደር ጉዳይ አይደለም፣ ላይሰንሱ የሚያስፈልገው እሱን እመልሳለሁ። ለካውንስል ለጥቂት ጊዜ ነው የተጠራሁት፣ ለጥቂት ጊዜ። ከዛ በኋላ እኔ ራሴ ማስተላለፍ የሚገባኝ መልእክት ለዓለም ማስተላለፌ እንደጨረስኩኝ ጓዜን ጠቅልዬ ወደ ገጠር እገባለሁ። ሪሞት ኤሪያ እዛ እስኪመጡ ድረስ አትሊስት ሰርቫይ ማድረግ ስላለብኝ ጓዜን ጠቅልዬ እገባለሁ፣ ሚስት ልጆቼን ይዤ። ይሄ የእኔ አቋም ነው። እኔና ዘሮቼ ግንባራችንን ቀኝ እጃችንን ለአውሬው ቁጥር አንሰጥም። ስለሌላው አይመለከተኝም። የሚነቃ ካለ ግን እንዲነቃና ራሱና ዘሮቹ እንዲያስመልጥ መንገድ እየነገርኩት ነው። እኔ የመጨረሻው ዘመን አገልጋይ ነብይ ነኝ። በቃ የመጨረሻው መጥምቁ ዮሐንስ የብሉይ ኪዳን የመጨረሻው ነብይ እንደሆነ ለኢየሱስ መንገድ ጠራጊ እንደሆነ እኔ ደግሞ ለሚመጣው ሙሽራው ክርስቶስ ኢየሱስ የመጨረሻውን ዘመን ትውልድ አንቅጨው ወደ እግዚአብሔር ኪንግ ደም የምጨምር ነብይ ነኝ። ለዚህ ነው በጣም ሰልፍና ሳይፍ የሚበዛብኝ ስደት ህይወቴ የሆነው ኮምፕሮማይዝ ስለማላረግ ነው። ስለማልደራደር ነው። ማንንም ስለማልፈራ የጸቅና የእውነት ነብይ ከሆንክ የምትጋጨው ከነገስታቶች ጋር ነው። እግዚአብሔር በማይከብርበት መንገድ ከሚሄዱ ሀሰተኛ ባለስልጣን ይሁን መሪውን ባለሀብት ይሁን ተጽዕኖ ፈጣሪውን ትጋጫዋለህ። ሄደ እንደ እግዚአብሔር መንግሥት ቃል የማይሄደውን ሰው ታስተካከላለህ። ተመልሰዋል። በዚህ ውስጥ መዓት ነገር ይመጣባል። አዎ፣ ምንም ችግር የለውም። የሚመጣውን ሁሉ በክብር እንቀበላለን። የማንደራደርበት አንድ እውነትኛ ገር አለ። እሱም የዘላለም ህይወት የሆነው ክርስቶስ ኢየሱስ ነው።